ሰላም ጠና ስጥልኝ። እንዴት ናችሁ? ሁዴ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ዛሬ ደግሞ የአበባ ጎመን አሩስቶን ይዤላችሁ የመጣሁት ለጾም ጊዜ እንዳማራጭ ደግሞ እንዲሁም ሌላ ጊዜም እንደዚህ ሰርተን እንድንመገብ፣ ዛሬ እሱን ይዤላችሁ መጥቻለሁ። እንዲሁም ሰላጣ ደግሞ አብረን ማባያ እንዲሆን ደግሞ እሱንም አብረን እናዘጋጃለን። በጣም ነው የሚጣፍጠው፣ ትወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁም እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራ ከተመቻችሁ ሁላችሁም ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። ስለ ሁሉም አመሰግናለሁ። እዚ ጋር የተወሰነ የአበባ ጎመንሽ የመጣሁት የተጀመረ ቤት ውስጥ የነበረ ነው። አነስ ያለ ነው፣ ያው ስራውን ለማሳየት ያህል ብዬ ነው። አሁን እዚ ጋ ብረት ድስት እጃለው እሱ ላይ እናድርግና አንድ ጊዜ ገንፈል እናድርገዋለን የተወሰነ ውሃ እዚህ ጋር ጨመርኩበት አንድ ብርጭቆ ያክል የሚያክል ነው እኔ የጨመርኩት ከዛ ግማሽ የሻይ ማንኪያ ጨው ጨምሬበታለው አሁን እሱን ከድረን አንድ ጊዜ ፈለቅለቅ እንዲል እናደርገዋለን ይኸው ይህን ያህል ከተፈለቀለቀልኝ በቂ ስለሆነ እናወጣዋለን እንደዚህ በማጥለያ ስትቆራርጡት አነስ አነስ ባታደርጉት ጥሩ ነው ተለቅ ተለቅ አድርጋችሁ በኋላ ላይ ስለምንቆራርጠው ቆንጆ እንዲሆንልን ማለት ነው እዚህ ጋር አሁን የምንለውስበትን ሁለት የሻይ ማንኪያ በርበሬ ጨምሬ ያለው፣ እንዲሁም አንድ ሻይ ማንኪያ ደግሞ እርድን የጨመርኩት ከዛ ጨውና እንዲሁም ደግሞ ቁንዶ በርበሬ ጨምሬበታለሁ። እዚ ጋር ከሙን የጨመርኩት ከዛ እዚ ጋር አንድ ሁለት የሾርባ ማንኪያ ዘይት እናደርግበታለን። ከዛ አንድ ተለቅ ያለ ነጭ ሽንኩርት እንደዚህ ፈቅፍቄ እየጨመርኩበት ነው። ከዛ ጦሰኝ እዚ ጋር በእጃችን አሸታ አሸት አድርገን የተወሰነ እንዲህ ለሽታው ቆንጆ እንዲያደርግልን እንጨምረዋለን አሸት አሸት ስናደርገው ቆንጆ ነው የሚያደርግልን ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን ከዛ እዚህ ጋር ያገነፈልነውን የአበባ ጎመን ቆረጥ ቆረጥ እንደዚህ እናደርገዋለን በቁመቱ ተረቅ ተረቅ ሲል በኋላ ላይ ስንጠብሰው ቆንጆ ነው የሚሆነው ለአይንም ደግሞ በጣም ነው ደስ የሚለውና አታሳነሱት በጣም ከዛ እዚህ ጋር ጎድጎድ ያለ እቃ ላይ እናድርገዋለን። በድፍኑ መስራት ትችላላችሁ። ድፍኑን አገንፍላችሁ በድፍኑ ኦቨን ውስጥ ማስከብታችሁ መስራት ትችላላችሁ። እኛ ግን ዛሬ በመጥበሻ ነው የምንሰራው። ከዛ እዚህ ጋር የለወስነው እንደዚህ ጨምረን አንድ ላይ እናዋህደዋለን። በደንብ አርግን እዚህ ጋር ካዋሃድ ነው በኋላ አንድ አስር ደቂቃ ብናስቀምጠው ማርኔት ይሆንንና በደንብ ውስጡ ዘልቆ ይገባልናል። ይው እንደዚህ ቆንጆ ሆኖልናል። እኔ እንግዲህ በመጥበሻ ነው የምሰራው እዚ ጋ ለምን ሁላችንም መጥበሻ ስለምናገኝ በመጥበሻ ባሳይ ጥሩ ነው ብዬ ነው እንጂ በኦቨን ውስጥም እንዲያርጋችሁ አስገብታችሁ ማብሰል ትችላላችሁ። ያው እንደዚህ ካረግነው በኋላ አንድ ጊዜ ክድ እናደረግኩት፣ በደንብ አድርጎ እፍን እንዲያደርገው ብዬ ነው። ምንም ያህል ዘይት ስለሌለው ከስሩ ምንም ዘይት የለውም። እያገለባበጥን ማብሰል ነው። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሞክሩት፣ ትወዱታላችሁ እየገለባበጣችሁ ማብሰል ዘይት አታብዙበት። ዘይት ከበዛበት በኋላ ላይ ዘይቱ መጠጥ ያደርገውና የአበባ ጎመኑ የአርስቶ አይነት ቃና አይሰጠንም። እንዲሁም ደግሞ ዘይቱም ሲበዛ ደግሞ ያው ለጤናችንም ትንሽ ጥሩ ስላልሆነ እንዲደረቅ ባለው እንደዚህ አርጋችሁ ጥበሱት። የሁላችሁ እንደዚህ የሚያምር እየሆነልን ነው። ያው እንደዚህ ሆኖ ቆንጆ ሆኖ ደርሶልናል። አሁን ደግሞ የሚያባላውን ደግሞ ሰላጣ እንሰራለታለን። እዚህ ጋር የቻይና ሰላጣ የተወሰነ የመካከለኛው አለኝ እንዲሁም ደግሞ ቲማቲም፣ ቀይ ሽንኩርት እንዲሁም ደግሞ ኪያርና ሌላውንም ደግሞ እንዲሁ ያደረገን እየጨመርን ደግሞ እንሰራለን። እኔ ትንሽ ደቀቅ አድርጌ ነው ምከትፈው። የትኛውም አይነት ሰላጣ ማባያ መስራት ይቻላል። እኔ እንዲያባላም ብዬ ነው ሰላጣውን እንጂ ለማሳየት የፈለግኩት የአበባ ጎመኑን ብቻ ነበር። ይኸው እንደዚህ አድርጌ ከትፌ ሰላጣውን ጨርሻለሁ። እንዲሁም ደግሞ ግማሽ እዚህ ጋር ቀይ ሽንኩርት ነው እየጨመርኩበት ያለሁት። እሱንም ተለቅ ተለቅ አድርጌ እንደ ሽሪምሪን የከተፍኩት ቲማቲሙንም እንደዛው። ደግሞ ከመካከሉ ፍሬውን እየተጠቀምኩት አይደለም፣ እያወጣሁት ነው። ከዛ ደረቅ ያለውን ፓርት ብቻ ነው እየተጠቀምኩት ያለሁት አካተፉን ሁሉንም አንድ አይነት አድርገን ብንከትፈው ቆንጆ ነው የሚሆነው። ኪያሩንም ደግሞ እንደዛው ከመካከሉ ፍሬውን አወጣሁኝና እንደ ሽንኩርቱ እንዲሁም ደግሞ እንደ ቲማቲሙ እየከተፍኩት ነው። አንድ ቃሪያ ነው እዚህ ጋር ያመጣሁት። እናንተ የፈረንጁ ቃሪያ ካላችሁ፣ አረንጓዴ ቢጫው፣ እንዲሁም ቀዩ ካላችሁ ብትጨምሩበት ደግሞ በጣም ቆንጆ ነው የሚሆነው። ከዛ ሁሉንም ከፊት ስለጨረስኩት ሰላጣችን ጋር አድርገን ደግሞ ቀለል ያለ ደሬሲንግ ሰርተን እናዋህደዋለን። እዚ ጋር አንድ ሎሚ ነው ያመጣሁት፣ አነስ ያለ ሎሚ። ያው ሎሚና አቼቶ አንድ ላይ ሲቀላቀል ጣዕሙ ስለሚጣፍጥ እዚ ጋር አንድ ሎሚ አነስ ያለ አድርጌበታለው። ከዛ ደግሞ ትንሽ አቼቶ እናደርግበታለን። አንድ የሾርባ ማንኪያ የሚያክል ነው ያደረግኩበት እኔ። ከዛ ዘይት ደግሞ የተወሰነ ጨመርኩበት። ኦሊቭ ስለሌለ ኖርማሉን ዘይት ነው የጨቀምኩት። ከዛ ደግሞ አንድ የሻይ ማንኪያ ጨው ጨምር ያለው፣ እንዲሁም ደግሞ ቁንዶ በርበሬ፣ ሌላም ነገር ማጣፈጫ እናንተ እዚህ ጋር መጠቀም ትችላላችሁ፣ ለድሬሲንጉ ማለት ነው። ከዛ ላዩ ላይ አድርገን ሰላጣችን ላይ በደንብ አርገን አዋህደን እንግዲህ አንድ ላይ እናቀርበዋለን ናቸው እንደዚህ አድርጌ ያዋህጀዋለሁ። ይኸው እዚህ ጋ እንግዲህ ሁለቱንም የሰራ ነውን አቅርቤዋለሁ። ይኸው እንግዲህ እንደዚህ አድርገን ደግሞ የአበባ ጎመን አሩስቶ ሰርተናል። በጣም ነው የሚጣፍጠው፣ ሞክሩት፣ ትወዱታላችሁ። ያው እኔ አነስ ያለን የሰራሁት፣ እናንተ በሙሉ ደግሞ አድርጋችሁን ብሰሩ በድፍኑን ትችላላችሁ። እንዲሁም ደግሞ እንደኔም እንደዚህ ቆራርጣችሁን ብሰሩ ደግሞ በጣም ነው የሚጣፍጠው። ሰላጣችን አድርገን አንድ ላይ እንግዲህ እናቀርበዋለን። በጣም ነው የሚጣፍጠው። ከተለያየ ነገር ጋር መመገብም ትችላላችሁ። የሁላችሁ እንደዚህ የሚያምር ቆንጆ አሩስቶ ሰርተናል ማለት ነው። እስካሁን ከኔ ጋር ስለነበራችሁ፣ ሁልጊዜ ስለምትከታተሉኝ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ስራዬ ከተመቻችሁ ደግሞ ላይክ አርጋችሁ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። የሁላችሁ የሚጣፍጥ የሰላጣና እንዲሁም ደግሞ የአበባ ጎመን እንግዲህ አሩስቶ ሰርተናል። በሚቀጥለው እንግዲህ ደግሞ በሌላ ስራ ደግሞ እንገናኛለን። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ሁኑልኝ። ቻው